አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ዛሬ የምንመለከተው የኸጥ ደርሳችን ላይ ሁለተኛው ምዕራፍ የመጀመሪያው ክፍል ይሆናል እሱ ምንድነው ከመስመር በላይ እና ከመስመር በታች የሚባለውን ህግን የምንመለከትበት ደርስ ይሆናል ማለት ነው ከመስመር በላይ ከመስመር በታች የሚለውን ህግ በስርዓቱ እማናውቅ ከሆነ እጅ ጽሁፋችን ለማሳመር በጣም ነው የምንቸገረው በመጀመሪያ ሁሩፉ ልጃ ከአሊፍ እስከ ያ ድረስ ያሉ ቃላቶች በሁለተኛ ደግሞ ከመስመር በላይ ምን ያህል ከፍ ማለት አለበት፣ ዝቅ ማለት አለበት የሚለውን ነገር ማወቅ ይጠበቅብናል ማለት ነው፣ እጅ ጽሁፋችንን ለማሳመር ኸይረን። ስለዚህ መጀመሪያ ስለ መስመሩ ጥናት እናደርጋለን። መስመሩ የትኛውም አይነት ደብተር ሁለት መስመሮች ይኑሩታል፣ አንድ ፊደሉ የሚያርፍበት፣ ሁለተኛ ደግሞ የፊደሉ ጣራ ተደርጎ የሚሰሩ መስመሮች አሉ። እንበለና የእናንተ ደብተር ወይም ደግሞ የምትሰሩበት መሳሪያ ወይ ባለመስመር ነው፣ ልክ እንደዚህ። ወይም ደግሞ ልሙጥ ነው፣ ልክ እንደዚህ። ልሙጥም ከሆነ ይህን መስመር ታሰምራላችሁ። ይህ የምትመለከቱት አንድ፣ ሁለት፣ ሶስት፣ አራት መስመሮችን እዚህ ልሙጡ ላይም ታሰምራላችሁ ማለት ነው። የመጀመሪያው ስራችሁ ያ ነው። ልሙጥ ከሆነ ደብተራችሁ የግዴታ ደብተሩ ላይም ታረጋላችሁ። መስመር መስመር መስመር ትሰራላችሁ። ልክ እዚህ ጋር የዚህ መስመር እንዳሉት ማለት ነው። እነዚህ ዋና መሰረታዊ የሆኑ መስመሮች ናቸው። ስለዚህ ይህም መስመር ግልጽ እንዲሆንላችሁ ዜሮ ልበለው ይህ መስመር ዜሮ ነው። ዜሮ ብሎ ማለት መነሻ ኦሪጅን ኦሪጅን ኦሪጅን ነው ወይም መነሻ መነሻ መነሻችን ነው። ይሄ ማን እችኛዋ መስመር እቺ መስመር መነሻ ነች። ይህ ብሎ ማለት ጽሁፉ የሚያርፈው እዚህ ፊደል ላይ ነው ማለት ነው። ስለዚህ የምትሰሩት ባለ መስመር ደብተር ከሆነ ራሱ ደብተሩ ባስቀመጠላችሁ መስመር ላይ ነው መሰሩት ማለት ነው። ራሱ እናንተ በሰራችሁት ሳይሆን ራሱ ይኸው። ለምሳሌ ይሄ ራሱ የሰራልኝ መስመር ነው፣ ወረቀቱ ራሱ ያስቀመጠው መስመር ነው። በዚህ መስመር ላይ ትሰራላችሁ። መነሻችን ይሄ ዜሮ ነው ማለት ነው። ኸይረን። በመቀጠል ይህንን መስመር ምን ታደርጋላችሁ? ለሶስት ከፍሉት አላችሁ? ለሶስት መክፈል ማለትን ማለት እንደሆነ ላሳያችሁ ይሄ እንደዚህ አድርጌ ባሰምረውና ከዛ ለሶስት መክፈል ነው። አንድ ከዚች ጋር ልጀምር። ከዚህ ወደዚህ ይኸው አንድ። እንቀጥል ሁለት። እንቀጥል ሶስት። ልበበሉ ከዚህ ከኦሪጅን ወይም ደግሞ ከመነሻ ቦታዬ ወደ ላይ ከፍ ስል እዚች ጋር አንድ መስመር ተጠቅም ያለው እች መስመር አንድ ቁጥር ነች። ከሱ ደግሞ አንድ ሌላ ተጠቀም ያለው ሁለት። አሁንም እንቀጥል፣ ከሱ በላይ አንድ ተጠቅም ያለው ስንት? ሶስት ማለት ነው። እነዚህ መስመሮችን ትጠቀማላችሁ። ኸይረን፣ እንቀጥል። ደግሞ ይሄ መስመሩ ዋና መስመራችን ነው፣ ወይም ኦሪጅን መነሻችን ነው። ዜሮ ብየዋለው። ወደ ታች ደግሞ አንድ፣ ሁለተኛ ደግሞ ይሄ ሶስተኛ ደግሞ ዝች ጋር። ስለዚህ ደብተሬ የሰጠኝ መስመር ይሄ ነው። ደብተሬ የሰጠኝን መስመር በእስክሪብቶ ምልክት ላድርግላችሁ። ደብተሩ የሰጠኝ መስመር ይሄ ነው። በዚህ መስመር ላይ ከላዩ ለሶስት ከፈልኩት። ለሶስት መክፈል ማለት ደብተሩ የሰጠኝ መስመር ከታች ያለውና ደብተሩ የሰጠኝ መስመር ከላይ ካለው ይሄ ነው ከላይ ያለው። ይሄ ደግሞ ከታች ያለው መስመር ነው። እነዚህ ያደመኳቸው ወይም በስክሪብቶ ያቀለምኳቸው መስመሮች ደብተሩ የሰጠኝ መስመር ነው። ታዲያ ጽሑፍ ልጽፍ የፈለኩት የት ቦታ ላይ ነው? እዚኛው መስመር ላይ እዚህ መስመር ላይ ጽሑፍ መጻፍ ፈለኩኝ። ከዚህ መስመር እና በዚህ መስመር መካከል ሶስት መስመሮችን ትሰራላችሁ። አንድ ሁለት ሶስት፣ ይታያቸዋል። አንድ ሁለት ሶስት፣ ከዚህ መስመር በታች አንድ ሁለት ሶስት ወደ ታች ደግሞ ሶስት። ከመስመሩ በላይ ሶስት፣ ከመስመሩ በታች ሶስት። ይህን ካደረጋችሁ በኋላ ፊደሎቻችሁን እዚህ ላይ ነው የምትሰሩት። ከመስመር በላይ ከተባላችሁ፣ ከዚህ ከምትሰሩበት መስመር በላይ አንድ ከተባላችሁ አንድ፣ ሁለት ከተባላችሁ ወደ ላይ፣ ሶስት ከተባላችሁ ወደ ላይ። ከመስመር በላይ ውጡ ከተባለ ከመነሻው ትነሱና ወደ ላይ አንድ ሁለት ሶስት ሄዳላችሁ ማለት ነው። ከመስመሩ በታች ከተባላችሁ ደግሞ ከመስመሩ በታች አንድ ውረዱ ከተባለ እዚህ ድረስ፣ ከመስመሩ በታች ሁለት ውረዱ ከተባለ እዚሽ ድረስ፣ ከመስመሩ በታች ሶስት ውረዱ ከተባለ እዚሽ ድረስ ማለት ነው። በዚህ መሰረት የአረበኛ ፊደላቶች የተቀመጡላችሁን ትሰራላችሁ ማለት ነው። ስለ መስመሩ ይሄን ማብራሪያ ከሰጠሁኝ፣ ልሙጥ ደብተር ያላችሁ ተማሪዎች ይሄ የደብተሬ መስመር እንደሆነ ሁላ እናንተም መሰረታዊ መስመሮችን መጀመሪያ ታሰምራላችሁ ለልሙጡ ይህን ካደረጋችሁ በኋላ ከዛ በኋላ ደግሞ ይህንን በዚህ መስመርና በዚህ መስመር መካከል ለሶስት ትከፋፍላላችሁ ማለት ነው። በዚህ መስመርና በዚህ መስመር መካከል ደግሞ አንድ ሁለት ሶስት አርጋችሁ ታሰምራላችሁ ማለት ነው። ስለዚህ ይሄ መስመር ብሎ ማለት ይሄ ደብተሮች የሚኖራቸው መስመር ማለት ነው። ይሄ ይሄ መስመር ብሎ ማለት እናንተ የሰራችሁት የምትከፋፍሉት ደግሞ መስመሮች ይሄ በስራ ያስቀምጥኳቸው ለሶስት፣ ይኸው አንድ ሁለት ሶስት፣ በዚህ መሰረት አርጋችሁ መስመሮችን ትሰራላችሁ ማለት ነው። መስመሩን አስመልክቶ ማብራሪያው ይህንን ይመስላል። አሁን ደግሞ ወደ ቀጠኛው ደርስ እንሄዳለን። ቀጣኛው ደርስ ደግሞ የሚሆነው ቪዲዮ እንዳይበዛባቸው እዚህ ጋር እናቆመዋለን። ቀጣኛው ደርስ የሚሆነው ፊደላቶችን እንዴት እዚህ መስመር ውስጥ እናስቀምጣለን ነው። ስለዚህ መስመሩ ያልገባው ተማሪ በመጀመሪያ የመስመር አሰራሩን በዚህ መልኩ ያሳምራል፣ ወይም አስተካክሎ ይሰራል ማለት ነው። መስመር ከሆነ ልሙጥ ከሆነ ተናገር ያለሁኝ መስመሩን በዚህ አይነት መልኩ መጀመሪያ ያሳምራል። ከዛ ሰንጠረዦችን እነዚህ በደንብ ግልጽ እንዲሆንለት ሁለት ነገሮችን መጠቀም ይኖርበታል። ለምሳሌ እኔ ያሁን እየተጠቀምኩኝ ያለው ተስራስ ቀይ እስክብሪቶ እንዲሁም ደግሞ ጥቁር እስክቢቶን የተጠቀምኩ ያለሁት እና እናንተም ልክ እንደዚሁ ለመለየት እንዲጠቅማችሁ ዋናውን መስመር በጥቁር ካደረጋችሁት እስራሱን ደግሞ ለመስመርነት ከተጠቀማችሁት፣ እሺ፣ ቀይ እስክቢቶን ደግሞ ፊደላቶችን ለመጻፊያ ትጠቀሙበታላችሁ ማለት ነው። በዚህ መሰረት በመጀመሪያ ይህን ሰንጠረዥ ታዘጋጃላችሁ። መርሓባ፣ የዛሬ ደርሳችን እዚህ ጋ ያቆማል ማለት ነው።